እንዴት ናችሁ? እንኳን ደህና ቆያችሁን። እንዴት ናችሁ? ሰላም ነው። ተመልካቾቻችን፣ ኤችኬ ቢዝነስ ግሩፕ ነው ዛሬ የተገኘሁት። ለምን እዚህ መጣሁ የሚለውን እንግዲህ ከእርሳቸው ጋር ቆይታ በምናደርግበት ሰዓት የምታውቁት ይሆናል። እኔ ብሩ ብርቱ እባላለሁ። የኤችኬ ቢዝነስ ግሩፕ ኮርፖሬት ዳይሬክተር ነው። መልካም። ኤችኬ ቢዝነስ ግሩፕ እንግዲህ በርካታ ምርቶችን እንደሚያመርት ነው የሰማሁት። በተለይ ደግሞ የፕላስቲክ ምርቶችን ሪሳይክል በማድረግ ወይም ደግሞ መልሶ ጥቅም ላይ እንዲውሉ በማድረግ ረገድ ትልቅ ስራ እየሰራ ነው። ምን ምን ስራዎችን ነው የምትሰሩት የሚለውን እንግዲህ በሰፊውን እንጨዋወታለን። እስኪ አንዳንድ ነገሮችን ይንገርኝ። ያው ፎርም ወርክ ያመርታል። ፎርም ወርክ የሚያመርተው ከፕላስቲክ ነው። ከዚህም በፊት ያው በሀገራችን የምታወቀው በእንጨት የሚሰራ ፕላይውድ ነው። ይህ ደግሞ ከፕላስቲክ ይሰራና ፕላይውድን የሚተካ ነው። ስለዚህ ይሄ ፎርም ወርክ ለህንፃ ግንባታ ስራ የሚያገለግል ነው። በአብዛኛው ትልልቅ ህንፃዎች በሚሰሩበት ጊዜ ስላብ መሙያ ይሆናል፣ ለኮለን ስራ ይሆናል። ሌሎችም ድልድይ ስራዎች በሚኖሩበት ጊዜ ለኮንስትራክሽን ዘርፎች የሚያገለግል ምርት ነው። ልዩ የሚያደርገው ከፕላስቲክ የሚመረት ነው። ጥራትና ብቃት ያለውና ለኮንስትራክሽን ግንባታ ተስማሚ። መልካም። እንዴት ይመረታሉ? እነማን ናቸው ተጠቃሚዎቹ? የሚለውን ደግሞ በቆይታችን ለተመልካቾች እናደርሳለን። ቢያስጎበኙም ቢያሳዩኝም ደስ ይለኛል። ይሄኛው ሪሳይክል የሚያደርግ ማሽን ነው። ሪሳይክል ያደርጋል። በዚህ ያቀልጠውና እንደ ጥሬ እቃ ያዘጋጅና ያወጣል። እኛ ደግሞ እሱን መልሰን በጥሬ እቃነት ተጠቅመን እናበረታለን ማለት ነው። ስለዚህ ይሄ ሪሳይክልንግ ነው። ይሄ ደግሞ ዘመናዊ መቁረጫ ነው። በጣም በስታንዳርድ ሜዠርመንቱ ወይ ልኬቱ አጀስ ደረገና በምን ፈልገው ሳይዝ በዚህኛው መቁረጫ እንቆርጣለን። ኮምፒውተራይዝ ነው። ኮምፒውተሩን ተጠቅመን ነው ምን ቆርጠው ማለት ነው። ይሄ ደግሞ መቁረጫ ነው። ይሄ ራሱ ማለት ነው። አሁን ይሄ ሁለት በአርባ አራት አንድ በሀ ሁለት ልክ የፕላይውድ ሳይዝ ማለት ነው። ስለዚህ ይህን ቆርጾ በዚህኛው ልክ ያዘጋጅልናል። እኛ የምናቀርበው ፎርምወርክ ሁለት ባርባራች እና አንድ በሀያ ሁለት የሆነ ውብረቱ ደግሞ 18 ሚሊሜትር ነው። ስለዚህ ይህንን በዚህ መቁረጫ አስተካክለን ያለቀውን ምርት እናወጣለን ማለት ነው። እነዚህ የተመረቱ ናቸው። ያው የተመረቱ ናቸው። መጀመሪያ ምርቱን የሚጀምረው ከዛ ተጫብኖ ሁለቱም፣ ይሄ ተመሳሳይ ማሽን ናቸው። ይህ በሳይዝ ይበልጠዋል። ይህ ደግሞ በሳይዝ አነስተኛ የሆነውን ያመርታል ማለት ነው። ይህኛው ውጭ ላይ ይታጠብና፣ ያገለገሉ ያለቁ የፕላስቲክ እቃዎች ማለት ነው እናወጣለን መጀመሪያ ውጭ ላይ ይታጠባል፣ ይፈጫል። ከተፈጨ በዚህ ልክ እዚህ ጋር እኛ ጋር ይመጣል። እዚህ ጋር የሪሳይክሊንጉ ማሽን ነው። ይሄ ያቅልጠውና ልክ ሰርቶ ሲጨርስ ማለት ነው እዛኛው ጋር ልክ የተዘጋጀ ጥሬ እቃ ያወጣል ማለት ነው። ይሄ ደግሞ ከውጭ ኢምፖርት የምናደርገው ነው። ልክ ሪሳይክል የምናደርገውን ጋር ተመሳሳይ ነው የሚሆነው። ይሄ በቀጥታ የተዘጋጀውን ከውጭ ኢምፖርት እናደርጋለን እና በቀጥታ ወደ ምርቱ አስገብተን ማምረት ነው። ያኛው ግን ሪሳይክል አድርገን በዚህ ልክ እንደ ጥሬ እቃ ካዘጋጀን በኋላ አፍተን እናመርታለን። ስለዚህ በሁለቱ መንገድ ሀገር ውስጥ ጥሬ እቃም እንጠቀማለን፣ ከውጭ ሀገር ኢምፖርት አድርገን እንጠቀማለን። የምርት ጥረትም አጋጥማ እንደገና ደግሞ ከአካባቢው ሰብስበን ስናመር የፕላስቲክ ማምረጫ ፋብሪካ ያላቸው ሰዎች እነሱ የተጠቀሙበትና እነሱ ጋር ያለቀ ም ሲሆን እኛ ወደዚህ አንስተን እንጠቀማለን። ለእነሱም ደግሞ አዘጋጅተን መትልቅ በሚፈልጉት አይነት እናቀርብላቸዋለን። እንግዲህ ዞር ዞር ብለንም ፋብሪካውን እየተመለከትን ነበርና ምን ምን ስራዎችን እንደሚሰራ የተለያዩ የፕላስቲክ ምርቶችንም ሪሳይክል እንደሚያደርግ አይተናል ለህንፃ ግንባታ የሚያገለግሉ ስራዎችንም እንግዲህ እየተመለከትኩ ነበርና ወደዛ ከመግባታችን በፊት እንዴት ነው ስራ የጀመራችሁት መች ስራ ጀመራችሁ የሚለውን ነገር በትንሹ ያውጉኝ አመሰግናለሁ ከቢዝነስ ግሩፕ የኃላፊነቱ የተወሰነ ግል የሚገኘው በአቃቂ ቃሊቲ ወረዳ ሰባት ኢንዱስትሪ መንደር ነው የሚገኘው፣ እና ፋብሪካችን ከ2023 ጀምሮ የግንባታ ስራዎችን ሲያካሂድ ነበረ። ማሽኖቹን የማስገባት ኢንስቶል ለማድረግ አስፈላጊ የፋብሪካ ስራዎችን የመስራት ላይ ቆይቷል። ወደ 24 አካባቢ ኦልሞስት ስራውን እያገባደደ የማምረት ሂደቱን ጀምሯል። የምናመርተው ምርት ፎርምወርክ ነው የሚባለው፣ ከፕላስቲክ ጥሬ እቃ የሚመረት ነው። ፖሊ ፕሮፕሊን የሚባል ፒፒ ነው እንደ ስሙ መጠሪያው። ወደ ራሳችን ስናመጣ ደግሞ የፕላስቲክ ጥሬ እቃ ተጠቅሞ የፕላስቲክ ፎርምወርክ ወይም ደግሞ በሌላ ሀገራችን ስንጠቀም የነበረውን የእንጨት ፕላይውድ የሚተካ ምርት ነው የምናምርት እና አገልግሎቱ ለኮንስትራክሽን ግንባታ በግብአትነት አገልግሎት የሚሰጥ ነው። በተለይ ትልልቅ ሕንፃዎች በሚገነቡበት ጊዜ ለኮለን ስራዎች ኮለኑ በሚቆምበት ጊዜ የኮለን መሙያ ኮንክሪቶችን የምናዘጋጅበት ይህንን ፎርምወርክ ተጠቅመን ነው። በሌላ ደግሞ ስላብ በምሰራበት ጊዜ፣ የትልልቅ ህንፃዎች ስላብ በሚሞላበት ጊዜ የኛ ፎርምወርክ ድጋፍ የሚሰጠውና እሱን መሰረት አድርጎ የስላብ ኮንክሪቶች ይሞላሉ። ስለዚህ ይሄ የህንፃ ግንባታን ጥራት አስተማማኝ በሆነ ደረጃ የማሰራት አቅም አለው። ሰርፌሱ በጣም ስሙዝ ነው የሚሆነው። ህንፃው ተሰርቶ በሚጠናቀቅበት ጊዜ ሌላ አይነት ኮስት የማስከትል በራሱ ንጹህ ሆኖ ጥራቱን ጠብቆ የሚያስገነባ እቃ ስለሆነ አስፈላጊ ነው እና ዞሮ ዞሮ ለህንፃ ግንባታ ስራ እና ሌሎች መንገድ ስራ ላይም ድልድዮች በሚሰሩበት ጊዜ እነዚህን ፎርምወርክ ተጠቅሞ የድልድይ ግንባታ ስራዎች ይሰራሉ እና እኛ የምናመርተው እነዚህ ናቸው። በርካታ ደኖች ይጨፈጨፋሉ፣ ለተለያዩ ግልጋሎች፣ ለቤት መስሪያ፣ አሁን እናንተ እንደምታመርቱት አይነት ለኮንስትራክሽን ግብዓትም የሚውሉ ምርቶችም እንግዲህ ከደን ተጨፍጭፎ የሚመጡ ምርቶች ናቸው፣ እና በአመት በርካታ ደኖች ይጨፈጨፋሉ። የእናንተ ምርት ምን ያህል ይሄንን የደን ጭፍጨፋ ያስቀራል? እንደው በገንዘብ ደረጃስ ምን ያህል ገንዘቦችን ሴፍ ማድረግ ይቻላል? ይህ እንግዲህ መገመት ይቻላል። በሀገራችን አሁን የኮንስትራክሽን ግንባታ ስራዎች በጣም ብዙ ናቸው። እስካሁን የምጠቀሙት የእንጨት ፕላይውድ ነው። የእንጨት ፕላይውድ ደግሞ ከእንጨት ተቆርጦ የሚሰራ ነው፣ ደን ላይ ከፍተኛ ተጽዕኖ ያመጣል። ስለዚህ ደግሞ ይሄ የእንጨት ፕላይውድን የተካ ስለሆነ የደን መጨፍጨፍን የሚያስቀር ነው። አሁን ይሄ ፋብሪካችን በሀገራችን ብቸኛው የፕላስቲክ ፎርምወርክ ማምረቻ ፋብሪካ ነው። አቅሙም ደግሞ በቂ የሆነ ማሽን በብዛት ማምረት የምንችል ደረጃ ላይ ያለ ፋብሪካ ነው። በብዛት በምናመርትበት ጊዜ አቅርቦቱ በጣም በሰፋ ቁጥር ከእንጨት የሚመጡትን ከእንጨት የሚመረቱትን ስለሚተካ የደን መጨፍጨፍና የደን ውድመትን ይከላከላል። ይሄ ወደ ገንዘብ ስንቀይረው እኛ በአመት ሰርተን የምንሸጠውን ያክልና ያገኘነውን ገቢ በተነጻጻሪ ይሄን አክል የሚሆን ወጪ ከደን መጨፍጨፍ ያስቀራል። እንደው በቁጥር ደረጃ መግለጽ ከቻለን በቁጥር ደረጃ ቢያስቀምጥም፣ አሁን እንግዲህ እኛ ወደ አንድ ሚሊዮን ካሬ በካሬ ነው የምንለካና ወደ አንድ ሚሊዮን ካሬ ሜትር ስኩዌር በአመት እናመርታለን። የአንዱ ዋጋ ለምሳሌ አሁን የጀመርንበት የሽያጭ ዋጋ አንዱ ካሬ 2600 ቫትን ጨምሮ እንሸጣለን። አንዷ ፕላይውድ ሶስት ካሬ ሜትር ነው የሚሆነው እና ወደ 7800 አካባቢ ይሆናል። ይህንን አንድ ሚሊየን ካሬ ሜትር ስኩዌርን ወደ 7800 ብናባዛ ይህን ያክል የሚሆን ከደን ጭፍጨፋ እና ደን ብክነት የሚሆን ነገር በገንዘብ ልናስቀር እንችላለን ማለት ነው። ይሄ እንግዲህ ለሀገራችንም ለአካባቢያችንም በጣም ጠቀሜታ ነው ያለው ያለውና በተጨማሪም ደግሞ አሁን እኛ በሀገር ውስጥ ብቻ አይደለም፣ ሽፋኑ እየሰፋ ከሄደ ኢቭን ኤክስፖርት የማድረግ ቅድም ስላለን የውጭ ምንዛሬንም ያመጣል አገራችንን በተለያየ መንገድ ኤንቫይሮመንት ብክለት የመከላከል ብቻ ሳይሆን ዶላር ወይም ኤክስፖርት አድርገን የውጭ ምንዛሬ የማስገኘቱ ላይ ከፍተኛ ሚና አለው ማለት ነው። ህብረተሰቡ ወይም ደግሞ ተጠቃሚው ጋር ምን አይነት ፊድባኮች አሉ? እስካሁንም ደንበኞች ይኖሯቸዋል ብዬ ነው እና በር ላይ ስገባ ደንበኞች ተጠቅመባቸው የመለሷቸውን ምርቶች እያየው ነበረ። ምን ያህል ደንበኞች አሏችሁ? አቀባበላቸው እንዴት ነው የሚለው የተለያዩ ካምፓኒዎች፣ የኮንስትራክሽን ድርጅቶች ተጠቅሟል። ለምሳሌ አሁን ከስድስት ሰባት በላይ የሚሆኑ ካምፓኒዎች በተለይ አሁን የቻይና ካምፓኒ ኢሲሲ ሲሲኢ ሲሲ የሚባል ካምፓኒ፣ ቻይና ሬልዌይ ግሩፕ የሚባል ካምፓኒ፣ ሀያት ሪል ስቴት ካምፓኒ፣ ራማ የሚባል የኮንስትራክሽን ማህበር፣ ዱጉዳ የሚባል የኮንስትራክሽን ካምፓኒ ዲያመንድ የሚባል የኮንስትራክሽን ካምፓኒ እና ሌሎችም ተጠቅሞ፣ በተጨማሪም በተደጋጋሚ ከኛ የገዙ ነው ያሉና እኛም ደግሞ ከነሱ መልሰን እየገዛ ሪሳይክል እያደረግን ኮስታቸውን በዛ ልክ ተጠቃሚ እንዲሆኑ፣ ሁለተኛ ደግሞ የሚገነቡትም እንዛ ጥራት ያለውና አዋጭ ያለው በመሆኑ ከነሱ ጋር መስራት ጀምረናል። እና አሁን በቅርብ ጊዜ የካቲት አንድ 2017 ዓመተ ምህረት ነው ያስመረቅነው። በዚህ ምረቃ ላይ የኢንዱስትሪ ሚኒስትር እና ሌሎች ፌደራል የመንግስት ኃላፊዎች በተገኙበት አስመርቀናል። የተለያዩ ሚዲያዎችም እዚህ ቀርቦ ምረቃው ላይ ተከታትለዋል ዘግቧል። ከዛ በኋላ አሁን ያለው ፊድባክ በጣም መጥቶ የሚያዩ ለመግዛት የሚጠይቁ ምርቱን ሳምፕል ወስዶ ቼክ አርጎ ለመጠቀም ያለው እንቅስቃሴ በጣም የተሻለ ነው። ስለዚህ አሁን ወደ ገባ ሙሉ በሙሉ እንገባለን የሚል ሀሳብ ነው። በዚህ ልክ የገባው እና ማርኬቲንጉ ከተስፋፋ ደግሞ ሙሉ በሙሉ የማምረት አቅም አለን። አሁን እንዳያችሁት በርካታ ምርት መርተን አስተካክለን አስቀምጠናል። ጥያቄዎች ሲመጡ በቀላሉ በጠየቁበት ጊዜ የጠየቁት ያክል ልናቀርብላቸው እንችላለን። ስለዚህ ይሄ ደግሞ አለም ጉላላቶችን በጠየቁበት ጊዜ ማግኘት ግንባታቸውን በፈለጉት ፍጥነት ለማካሄድ ስለምጠቅም በርካታ ደንበኞች እያፈራን ነው። በቀጣይም ደግሞ ከዚህ በላይ ደመኞቻችን የምርት እዚህ መኖሩን አውቆ ከኛ ገዝቶ ከኛ ጋር እንዲሰሩ ደግሞ በጣም እንፈልጋለን። ማለት ቅድም እንዳየሁት ከሀገር ውስጥ ጥሬ እቃ ትጠቀማላችሁ፣ ከተለያዩ ፕላስቲኮች እንደገና ሪሳይክል በማድረግ ማለት ነው። ከውጭም ደግሞ የሚገቡ አሉ። እንደው በዋጋ ንጽጽር ደረጃ በሀገር ውስጥ ያሉትን እዚህ ከወዳደቁ ፕላስቲኮች ወይም ደግሞ አገልግሎት ጊዜያቸውን ከጨረሱ ፕላስቲኮች ሰብሰባችሁም ተጠቀሙታል እና እንደው የዋጋ ንጽጽር ይኖረው ይሆን? የትኛው ነው ለእናንተ አዋጩ? የዋጋ ንጽጽሩ ልዩነት አለው። ኢምፖርት ስናደርግ እንግዲህ በዶላር ነው የምናስገባ። የተለያየ ጊዜ ይወስዳል። ዋጋው ትራንስፖርት ማድረግ ይጠይቃል ። ይሄን ስናደርግ ኢምፖርት የምናደርገው ዋጋ ይጨምራል። ሀገር ውስጥ ደግሞ ከአካባቢ በተለይ ፕላስቲክ አምርተው የተለያየ ትርፍራፊ ወይም ደግሞ አገልግሎት ሰጥቶ ጊዜያቸውን የጨረሱ ሰብስበን ስናመርት ደግሞ እዚ የሀገር ውስጥ የማጓጓዝ፣ የመግዛት እንደገና ሪሳይክል ለማድረግ ወጪ ነው መኖረን እና ከእሱ ጋር ስናነጻጽር የሀገር ውስጡ ይቀንሳል። ግን ይህንን ህብረተሰባችን አውቆ በተለያየ መንገድ ይህን አቅርቦት ለእኛ እንዲያቀርብ የማድረግ ስራ እየሰራ ነው። ሁለተኛ ደግሞ እንደ ጥሬ እቃ የፕላስቲክ ምርት ላይ የተሰማሩ ሌሎች ፋብሪካዎች ጥሬ እቃውን የዚኛ ሬሳይክል አድርገን ልናቀርብላቸው እንችላለን። እነሱም ወደ እኛ እንዲያመጡ የማስታወቅ ስራ እንሰራለን። ዞሮ ዞሮ በሁለቱም ስለምንጠቀም የዋጋ ንጽጽሩ ኢምፖርት የምናደርገው ከዚ ትንሽ ከፍላል። መልካም እንደው አሁን ከነገሩ ነገር ተነስቼ አንድ ነገር የተረዳሁት አለ። የፕላስቲክ ፋብሪካዎች የሚፈልጓቸውን አይነት ምርት ለማምረት ብዙ ጊዜ ጥሬ እቃ ከውጭ ያመጣሉ። የሚፈልጉትን ቅርጽ ለማስያዝም እንደዚሁ አንዳንዴ ከውጭም የሚያዙበት አጋጣሚዎች እንዳሉ ሰምቻለሁኝ። እና እናንተ ሪሳይክል ስታደርጉላቸው እነሱ በሚፈልጉት አይነት ቅርጽ መጠቀም ያስችላቸዋል ወይስ እናንተ እዚሁ ቅርጽ አውጥታችሁ ትልክላችኋላቸው ለምሳሌ አንድ ጀሪካ ለመስራት የሚያስፈልገው የራሱ የሆነው ሞድ የሚባል አሉ አይደለ። እነሱ እነሱን የራሳችሁ ፍሬም አድርጋችሁ ትልካላችሁ? አዎ፣ እነሱ አሁን ከነሱ ጋር እኛ ማድረግ ያለብን እነሱ የሚያመርቱት ምርት ወይም ፕላስቲክ የምጠቀሙት የፕላስቲክ ጥሬ እቃ አይነት ከነሱ ጋር እንነጋገራለን። ናሙናውን አሁን ደግሞ እናያለን ምን አይነት ጥሬቃ ነው ለነሱ መዘጋጀት ያለበት በምን አይነት ሳይዝ ነው የምዘጋጅላቸው፣ የሚል ነገር እነሱን እናያለን። ከዛ በኋላ ሳምፕሉን የነሱን ወስደን እዚህ ካመጣን ሪሳይክል አድርገን ራሱ ማሽኑ ደግሞ ስታንዳርድ ስለሆነ ልክ ጊዜ አምርቶ ጥሬቃ አድርጎ አዘጋጅቶ እነሱ ወስዶ እንዲጠቀሙ የማድረግ ነው። ሳይዞቹ ምናምኖቹ ራሱ የፋብሪካው ራሳቸው ናቸው የሚያመርቱትን በሳይዝ በተለያየ መጠን አምርቶ ፕሮዳክቱን የሚያወጡት እራሳቸው ናቸው። እኛ እንደ ጥሬ እቃ ግባቱን ነው የምናቀርብላቸው። ግባቱን ሪሳይክል ስናደርግ ደግሞ ቅድም እንዳያችሁት ለጥሬ እቃነት የሚሆን ወደ ሪሳይክልም ሲገባ ትክክለኛል ሪሳይክል የሚሆን መጠንና ይዘት ሆኖ እንዲያመርት ደግሞ ማሽኑ በዚህ ልክ ብቃት ያለው እና ዘመናዊም ስለሆነ በዚህ ልክ እኛ ጥሬ እቃውን አዘጋጅተን እናቀርብላቸዋለን ማለት ነው። እንደው ማንኛውም ፕላስቲክ አምራች ፋብሪካ እዚህ ላይ ሊሳተፍ ይችላል ወይስ የተለዩ አሉ? በእናንተ በኩል ይህንን። እንግዲህ ቅድም እንዳልኩት በዚህ አይነት ስራ ላይ የተሰማረው ሪሳይክል ተደርጎ ጥሬ እቃ እንዲቀርብላቸው የሚፈልጉትን በሳምፕሎቹ ላይ ተናግረን እነሱ የሚፈልጉት አይነት እዚህኛ ጋር ጥሬ እቃውን ሪሳይክል የምናደርግላቸው እና ጥሬ እቃው ሪሳይክል ከተደረገ በኋላ ለነሱ ማምረቻ ጋር የሚጣጣም መሆኑን ካረጋገጥን በኋላ እናመርትላቸዋለን። ግን መናገርና ሳምፕሎቹ ማየት ያስፈልጋል እንጂ ሁሉንም አይነት ብለን በዚህ ሳይሆን በሳምፕል ነው የምንለየው። ሌላኛው ጥያቄ ሳልፍ ደግሞ ፋብሪካቹ ብዙ ሰራተኞችን ይዛል ብዬ አምናለሁ እና ለምን ያህል ሰራተኞች ነው የስራ እድል የፈጠራችሁት? እንደው ከዚሁም ጋር እያይዘው እንዲመልሱ የሚፈልገው ምንድን ነው ብዙ ጊዜ አዳዲስ አይነት ምርቶች ሲመረቱ አዳዲስ ፋብሪካዎች ሲመጡ የተማረ የሰው ኃይል እጥረት ገጥሞናል የሚሉ ብዙ ጊዜ ቅሬታዎችን እንሰማለን። እና እናንተንስ ምን አይነት ሰራተኞች ናቸው የገጠሟችሁ? እንግዲህ እንደ እጥረት እስካሁን ብዙ ያጋጠመን እጥረት የለም። ምክንያቱም በሚበቃን ልክ አግኝተናል፣ ምርቱን እያመረትን ነው። ብቃትም አላቸው የውጮችም ስላሉ ምንም አይነት መስተጓጎል ሳያጋጥመን በነዚህ ባለሙያዎች ምርታችንን እያመረትን ነው። ይሄ ማሽን የሰው ኃይል ይጠቀማል። በሁለት አይነት ነው የሰው ኃይል የምንፈልገው። አንደኛ ፕሮፌሽናል የሆኑ ሰዎችን በዚህ ማሽን ሊሰሩ፣ በዚህ ልምድ ያላቸው ትምህርት ያላቸው ብቃት ያላቸው ሰዎችን ይፈልጋል። በተለይ መካኒካል ሊሆን ይችላል፣ ኤሌክትሪካል ሊሆን ይችላል፣ የተለያዩ ኢንጂነር ላይ ትምህርትም ልምድም ያላቸው ብዙ ሰዎች አሉ። በተጨማሪም ደግሞ በጣም በዚህ ዙሪያ ላይ የሚያግዙ የውጭ ዜጎች አሉ። በኢንስታሌሽኑ፣ በሜንቴናንሱ፣ የኳሊቲ ጉዳይ ላይ አስፈላጊ ስራዎች ሲኖሩ ከእነሱ ጋርም እንደ ባለሙያ የምንጠቀማቸው የውጭ ዜጎች አሉ። ሌላም እንደ ቢዝነስ የተለያዩ የትምህርት ዝግጅት እና ፕሮፌሽን የሆኑትን ሰዎች እንጠቀማለን። ስለዚህ በዚህ ልክ እኛ አሁን የጉልበት ሰራተኞች እና የቢሮ ሰራተኞች እና የተለያዩ ባለሙያዎችን ጨምሮ እስከ መቶ ሀያ የሚሆኑ ሰራተኞች የስራ እድል አግኝቷል። እንደው ወደኋላ መለስ መለስ ስላደረጎትና አንድ ስራ ስንጀምር ወይም ደግሞ አንድ አገልግሎት ስንጀምር በአካባቢያችን የምናያቸው ጉድለቶች ይኖራሉ፣ መቼም አይደለም። እናንተ ይህንን ስራ ለመስራት ይህንን ምርት ለማምረት ምንድን ነበር እንደ መነሻ የሆናችሁ ነገር? እንደ መነሻ የሆነው ይሄ ቢዝነስ ግሮፕ መጀመሪያ በዚህ ስራ ላይ አልነበረም። በሌላ ቢዝነስ ዘርፍ ላይ ነው ተሰማራና በኋላ ግን በሀገራችን የኮንስትራክሽን ስራዎች እየተስፋፉ ያሉ መሆኑን አንድ እንደመነሻ ወስደናል። ሁለተኛ ደግሞ ለዚህ የኮንስትራክሽን ስራ የምንጠቀመው እንጨት ነው። የእንጨት አገልግሎቱ በተለያየ ጊዜ በአጭር ጊዜ ውስጥ ይበላሻል። ለስራም በጣም ምቹ አይደለም። እርጥበት ከነካው፣ ምስማር ከነካው፣ ከደረቀ የመሰባበር ለህንፃ ግንባታም ደግሞ ጥራት የሚጎል መሆኑ በተለያየ መንገድ ይታያል። ከዛ ውጭም ደግሞ ኢንቫይሮንመንት ላይ መንግስትም ሀገራችንም የደን ማልማትና ለሀገራችን የደን መራቆትን ለመከላከል የሚያደርገው ጥረት በጣም ከፍተኛ ነው። መልካም እንግዲህ አሁን በየአካባቢያችን የተለያዩ ሰዎች የፕላስቲክ ምርቶችን በተለይ ሀይላንዶችን ሲለቅሙ እናስተውላለን። ላስቲኮችንም እንደዛውና መርካቶም አካባቢ ብንሄድ እንደዚሁ ከተለያዩ አካባቢዎች ተሰብስበው ይመጡ አገልግሎት ጊዜያቸውን የጨረሱ ፕላስቲኮችን እንደዚሁ ይሰበስባሉ። እና ከነሱ ጋር ያላችሁ ግንኙነትን ምን ይመስላል? ወደ እናንተ እቃዎችን ይዘው ሲመጡ በምን ያህል ዋጋ ነው የምትገዟቸው ወይም ደግሞ ወደ እናንተ ብዙ ምርቶችን እንዲያመጡላችሁ በምን መንገድ ነው የምታበረታቷቸው? እኛ የምንጠቀመው ፕላስቲክ ያው የራሱ የሆነ ለዚህ የወጣ ደረጃ ያለውእና ደረጃን የጠበቀ ፕላስቲክ ነው የምንጠቀመው። ፖሊ ፕሮፕሊን ወይም ፒፒ የሚባል ነገር ምን አይነት ፕላስቲክ ነው ጥንካሬው ከተመረተ በኋላ እነዚህ አይነት ክብደት ያላቸውን ኮንክሪት መሸከም የሚችሉ ለተለያየ ጊዜ አገልግሎት ሊሰጡ የሚችሉ ምን አይነት ፕላስቲኮች ናቸው የሚባል ይሄ ስታንዳርድ የወጣላቸው ፕላስቲክ አይነቶች አሉ። እነሱን ነው የምንጠቀሙ። ስለዚህ የተመረጡ ለስራችሁም፣ ጥራት ያለው ስራ ሰርታችሁ ወደ ገበያ ለማምረትም ሲሰበሰብ ጀምሮ ገና ጥራት ያለው ምርቶች ደረጃቸው የተለያዩ መሆን አለባቸው ማለት ነው። ስለዚህ አቅራቢዎቻችሁ ጋር እነዚህ ነገሮች ትነጋገራላችሁ? አዎ እንግዲህ አንደኛ እኛ በራሳችን የት አካባቢ እነዚህን ግብዓት እናገኛለን የሚል ጥናት እናደርጋለን። ካገኘን በኋላ የኛ ሪሳይክል ሊሆን የሚችል ከሆነ ከለየን በኋላ ከእነሱ ጋር እንናገራለን፣ የዋጋ ጉዳይ እንናገራለን። በስምምነት ነው የምናደርገው። ዋጋ የወጣለት እንደዚህ አይደለም። ስምምነት እናደርግና ከነሱ ጋር ስተን እንደዘጋጅላቸው የሚፈልጉ ከሆነ አዘጋጅተን እንመልስላቸዋለን። ለራሳችን ወደ ጥሬ እቃ የምንቀይር ከሆነ ደግሞ አምርተን ያው ውጤቱን እንሸጣለን። ስለዚህ ዋጋም ላይ ከነሱ ጋር የምናገር ነው። እነሱም ደግሞ በራሳቸው እስካሁን እኛ በራሳችን ሄደን ጭነ ራሱ እናመጣለን ስለምንጠቀም ማለት ነው ለእነሱም ቀላል እንዲሆን በቀጣይ ደግሞ አቅማችን እየሰፋ ከወደ ከሄደ እንዲያመጡልንም እናደርጋለን እነሱም ጥረት አድርጎ ወደ እኛ እንዲያመጡ እኛም እንድንወስድ በዚህ በዚህ አይነት በተሻለ ግንኙነት ጥሬ እቃ ከሚያቀርቡ ሰዎች ጋር ለመስራት ጥረት ይደረጋል። መልካም። ስለዚህ እዚህ ድርጅት ውስጥ ተቀጥረው ከሚሰሩ ጊዜያዊ የሚሆን ቋሚ ቅጥረኞች በተጨማሪ ደግሞ ውጪ የተለያዩ ጠርቃዎችን ለሚያቀርቡላችሁም ሰራተኞች ተጨማሪ የስራ እድሎች ይፈጥራችኋል ማለት ነው። ይሄ ትልቅ ነገርና ሊበረታታ የሚገባ ነው። እንደው መጨመር ፈልጋለሁ ያልተናገርኩት ነገር አለ የሚለውን እድሉን እንስጠት። ጥሩ ነው ብዙ ነገር አውርተናል። እንግዲህ ምርት በሀገራችን የመጀመሪያ ነው፣ ፋብሪካችንን ብቸኛ ነው። በሀገራችን ይህንን ምርት የሚፈልጉ በዚህ አይነት ኮንስትራክሽን ዘርፍ ላይ የተሰማሩ በጣም በርካታ ናቸው። ከኢንፎርሜሽን እጥረት ወይም ከመረጃ እጥረት የተነሳ ይሄ ምርት እዚህ መኖሩን ያላውቁ ያልተገነዘቡ፣ ያልሰሙ ሊኖሩ ይችላሉ። ይህንን እኛ በተለያየ መንገድ ለማሰማትና ይሄ ምርት እዚህ መኖሩን አውቆ በግብአትነት ከተጠቀሙ ለኢንዱስትሪ ለኮንስትራክሽን ዘርፎችም ጠቀሜታ አለው። እኛም ደግሞ ምርታችን ገበያ ላይ የማዋል ጥቅም ስላለው ይህን ነገር መረጃ አግኝቶ አውቆ ቢሰሩ ጥሩ ነው የሚል መልእክት ነው ያለኝ። ሁለተኛ ያገለገሉ ነገሮችን መውሰዳችንም የምንወስድ መሆናችንም ማውቁ መግለጽ ነው የሚፈልገው እና በየቦታው ከሚበላሽ ወር ሌላ ሌላ የአካባቢ ብክለት ከሚሆን እንደዛ አይነት ቁሳቁሶች የምንቀበል ፋብሪካ እዚህ መኖራችን ቢያውቁ ጥሩ ነው የሚል ሀሳብ አለኝ። መልካም፣ እናመሰግናለን። ነጣ ጎንጆ ቆይታ ነበረ ነበረ። እናንተም እዚህ ድረስ ቅርባችሁ ይህንን ቃለ መጠይቅ ስላደረጋችሁልን እና የኛን መረጃም ስለወሰዳችሁልን በድርጅቱና በራሴ ስም በጣም አመሰግናለሁ። ተመልካቾቻችን በኤችኬ ቢዝነስ ግሩፕ ተገኝተን እንግዲህ ለሀገራችን አዲስ የሆነ ምርት ተመልክተናል ማለት ነው። እንዴት ነው የሚሰራው የሚለውንም በፕሮግራማችን ተመልክታችኋል። በሌላ የቢዝነስ ፕሮግራም እስከምንገናኝ ድረስ መልካም ጊዜ